በድጋሚ እንዴት ቆይሻት? እንዴት ቆያችሁ አላህ መግቢያችን ላይ ያነሳናቸውም በማህበራዊ የትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው የዶት ስትሪም መረጃዎችን ለተመልካቾቻችን የምናደርስበት ሰዓታችን ላይ እንገኛለን። ቀዳሚ መረጃችን መግቢያ ላይም ጠቁም እንዳረኩት የመስከረም ወር በርከት ያሉ ሃይማኖታዊ ብሎም ደግሞ ህዝባዊ በዓላቶችን የምናከብርበት ነው፣ ከአዲስ ዓመት ጀምሮ ማለት ነው። ያው ባለፈው ሳምንት እንግዲህ የመስቀል በዓልን እንዲሁም ደግሞ ደመራን አክብረናል። በመጪው ደግሞ በተያዘው ሳምንት ደግሞ የኢሬች

በዓል በደማቅ ሁኔታ ይከበራል። በተለይም ደግሞ የኢሬቻ ሆራ ፊንፊኔ ክብረ በዓል በተጠበቀው መልኩ በሰላማዊ ሁኔታ እንዲከበር አስፈላጊ ቅድመ ዝግጅቶች ስለመደረጋቸው በትናንትናው እለት በተጋራ ነው መረጃ ለመመልከት ችለናል ማለት ነው። እንደሚታወቀው በዓሉን ለመታደም በርካቶች ከሀገራችን የተለያዩ አካባቢዎች ብሎም ደግሞ ከዓለም የተለያዩ ሀገራት ላይ ቱሪስቶች ለመታደም ይመጣሉ እና ይህ ደግሞ ያው በሰላማዊ መልኩ ታድመው እንዲሄዱ ምን ምን መደረግ አለበት የሚለው ላይ ደግሞ ውይይትን አዲስ አበባ ከተማ ከንቲባ አዳነች አበበ በትላንትና እለት ከአባገዳዎች ገዳዎች ጋር ሀደ ሲንኪዎች ጋር እና ከከተማው ከፍተኛ አመራሮች ጋር ውይይት አድርገዋል ማለት ነው። በውይይቱ በበቂ ወይም ደግሞ በአስፈላጊ ሁኔታ በዓሉን ከማክበር ባሻገር የቱሪዝም ፍሰቱን ደግሞ ለማጠናከር ወይም ደግሞ ለማሳደግ ምን ማድረግ አለበት የሚለው ላይ የተመከረበትም ነው። በተለይም ከቱሪዝም ማግኘት ያለብንን ጥቅም እንድናስጠብቅ ምን ምን መሰራት አለበት፣ ከማህበረሰቡ ከአክባሪ ውስጥ ምን ይጠበቃል የሚሉ ነጥቦች ላይ መክረዋል ማለት ነው። ያው በዚህ መረጃ ላይ ደግሞ ክብረ በዓሉን ለማክበር የተደረጉ ቅድመ ዝግጅቶች ወደ መጠናቀቃቸው ላይ ስለመሆናቸውም በመረጃችን ተጋርተናል ማለት ነው። ከዚህ ባሻገር በትስስር ገጾች ላይ ከባዛር ክፍት የሆኑ ባዛሮች አሉ እንዲሁም ደግሞ ፌስቲቫሎች ሌሎች የቁንጅና ውድድሮች እንዳሉ እየተመለከትን ነው። ያው የተለያዩ አልባሳትን ደግሞ እየለበሱ ያው ከበዓሉ በፊት ፎቶዎችም ምስሎችም እየተጋሩ እየተመለከትን እንገኛለን እና ትናንትና በተለይም ከክብረ በዓሉ ጋር ተያይዞ በስፋት ስንጋራው የነበረ መረጃችን ነው። አዎ በተለይ እንደነዚህ አይነት በዓላት ስለ ኢትዮጵያን ሀብቶቻቸው ነው ብንል ማካበድ አይሆንብንም። በተለይ ኢሬቻ በዓል ሲከበር በተለይ የኦሮሞ ተወላጆች ከጨለማ ወደ ብርሃን የተሸጋገሩበትን በሆራ በሆራር አርሰዲ ወይም ደግሞ በሆራ ተገኝተው ፈጣሪያቸውን የሚያመሰግኑበት ነው። ከዛ ባለፈ ደግሞ የኢትዮጵያውያንን የእርስ በርስ ትስስርን የሚያመላክትበት ትልቅ በዓል ነው። ያ ብቻ አይደለም፣ እኛ ሀገር ላይ እኛ የምናውቀውም ባህል ደግሞ ለሌሎች ሀገራት ዓለም ላይ ላሉ ቱሪስቶች ደግሞ የምናስተጋባበት ነው። ስለዚህ እንደነዚህ አይነት በዓላቶች በሰላማዊ መንገድ ሲጠናቀቁ፣ በሰላማዊ መንገድ ደግሞ ስንመለከታቸው ደስ ይላል። ልክ ነሽ። አንቺም እንዳልሹ በአሉ እንግዲህ የሰላም የእርቅ የወንድማማችነት ነው። ደግሞ ያው ኢሬቻ ለሀገር ማንሰራራት በሚል መሪ ቃል የሚካሄድ ነው። እንደምታውቁት የ2017 አመት የሀገራችን ማንሰራራት ነው ተብሏል። በዚህም ገና በጅማሮ ላይ በርካታ የሆኑ የማንሰራራት ምልክቶችን እየተመለከትን እንገኛለን እና ክብረ በዓሉ ነው ልክ ነች ጀምሮ ያሉ ኢትዮጵያ የጀመረቻቸው መንገዶች ወደ አዲስ ምዕራፍ የተሸጋገረችበት ሁለት ሺ አስራ ስምንት ነው የያዝነው አመት። የኢትዮጵያ ማንሰራራት በብዙ መልኩ መለኪያው ብዙ ነው። ና አንዱ ባህል ነው። አንዱ ብዙ ማንነታችንን ብዙ ባህሎቻችንን የምናሳይበት እንደዚህ አይነት የሆኑ ስነ ስርዓቶች ናቸው። ና እንደዚህ አይነት ስነ ስርዓቶች ደግሞ ኢትዮጵያን ከፍ አድርገው የሚያሳዩ ናቸው። ስለዚህ ኢትዮጵያም በዚህ ታንሰራራለች። ልክ ነው። ያው ለማጠቃለል ያክል አንቺም እንዳልሽው በ2017 ከዚያም ቀደም በነበሩት ጊዜያት የተሰሩ በርካታ ስራዎች አሉ። ከነዚህ መካከል ልማት ላይ የኮሊደር ብሎም ደግሞ የወንዝ ዳር ማሻሻያዎችን እናስታውሳለን። እንደውም በውይይቱ ላይ እነዛ ልማቶች ወይም ደግሞ ማሻሻያዎች አንድ ቱሪስት ወደ ሀገራችን ከመጣ በኋላ የሚያደርገውን ቆይታ እንዲያራዝም አስችሏል። በዚህም የሆቴል ያልባሳት የምግብና የመጠጥ ተጠቃሚነቱ ከፍ እያለ በመምጣቱ በቱሪዝሙ ዘርፍ ከፍተኛ የሆነ ተጠቃሚነት እንዲፈጠር ስለማስቻሉም የተነሳበት ነው ማለት ነው። ያው በጥቅሉ ግን መረጃችን ስለ የተደረጉ ቅድመ ሁኔታዎች ወደ መጠናቀቂያ ላይ መሆናቸውን ያየንበት ነው። ከቀናት በፊት የምታስታውሱ ከሆነ በተለይም መስከረም 16 2018 ዓ ም በርካቶች በቲክቶክ የትስስር ገጽ ላይ አንድ ተንቀሳቃሽ ምስልን ተጋርተን ነበረ። ያው አንዲት ሴት መረጃውን ከተጋራም በኋላ ሳሮን ተስፋዬ የተባለች ተበዳይ እንግዲህ ከሜክሲኮ በመነሳት ወደ ጋርመንት ታክሲ ለመያዝ ጥረት እያደረገች በነበረበት ወቅት የማስፈራራት ከዚያም ደግሞ ያው ተከትሏት ታክሲ ውስጥ በመግባት ደግሞ የመስደብና ብሎም ጥቃት የመሰንዘር እንዳደረሰባት ተጋርተን ነበረ። ይህንንም እሷ በራሷ የትስስር ገጽ ላይ አጋርታ ነበረ። ያው ከዚያ በኋላ በትላንትናው እለት የአዲስ አበባ ፖሊስ ተጠርጣሪውን በቁጥጥር ስር ስለመዋሉ አስታውቋል። ማለት ነው ይህ ግለሰብ ዳዊት ጥላሁን ወይም ደግሞ ምን ተስኖት ጥላሁን ይባላል ስሙ። በቁጥጥር ስር በዋለበት ወቅትም እንግዲህ የብሔራዊ መረጃና ደህንነት አገልግሎት ሀሰተኛ መታወቂ መታወቂያውን ይዞ ነው የተገኘው። በወቅቱም እንግዲህ ተበዳይን ሲያስፈራራት ብሎም ደግሞ ጥቃት ሲሰነዝርባት የነበረው የዚህ ተቋም ሰራተኛ እንደሆነ መሳሪያ እንዳለው በማስመሰል ነበረ ጥቃቱን ሲሰነዝር የነበረው ማለት ነው። እሷ ይህንን የደረሰባትን ካጋራች በኋላ በርካቶችን ያስቆጣ ሀሳብ አስተያየት የሰጡበት ነው። በዚህም እንግዲህ የብሔራዊ መረጃና ደህንነት አገልግሎት ከአዲስ አበባ ፖሊስ ጋር በመተባበር በህግ ቁጥጥር ስር እንዲውል ተደርጓል ማለት ነው። ከዚህ ጋር በተያያዘ የጸጥታ አካላት ተቋማት ሰራተኛ ነን በማለት ማንኛውም የማስፈራራት ወይም ደግሞ ጥቃት የማድረስ ሙከራ የሚያደርጉ አካላት ካሉ ማህበረሰቡ እንዲያሳውቅ በዚህ አጋጣሚ ፖሊስ ጥሪውን አቅርቧል ማለት ነው። ከዚህም በተጨማሪ በዚህ ግለሰብ ከእሷ ባሻገር ደግሞ ጥቃት የተሰነዘረበት ወይም ከህብረተሰቡ በደረሰው ጥቆማ መሰረት የማገት ወይም ደግሞ ገንዘብ መቀበል ተግባርን ሲፈጽም እንደነበር ተገልጿልና በሱ ጥቃት የደረሰበት ማንኛውም ሰው ካለ እንግዲህ ለአዲስ አዲስ አበባ ፖሊስ ጠቅላይ መምሪያ መረጃ መስጠት እንደሚችል የተነሳበት ነው ማለት ነው። በተለይ አንዳንዴ የማህበራዊ ትስስር ገጾችን ለበጎ አላማ ስንጠቀም እንደዚህ አይነት ምርት ያላቸው ውጤቶችን ማስመዝገብ እንደምንችል የታየበት ነው ማለት ነው። የአስተያየት መስጫ ሳጥኗን አይታችሁት ከሆነ በርካቶች አይዞች ሲሏት ነበሩ። ከዚያም ባሻገር ደግሞ እሱ በህግ ጥላ ስር እንዲውል የተለያዩ ርብርቦች ተደርገዋል። ውጤቱም ይሆኗል ማለት ነው። ያው በቀጣይ ላደረሰባት ጥቃት ደግሞ እሱም ተጠያቂ እንደሚደረግ በመረጃችን የተመላከተ ነው። ወደ ተከታዩ መረጃችን እናልፋለን። ያው የ2018 የትምህርት ዘመን ከተጀመረ ቀናቶች ተቆጥረዋል። በዚህም በተለይም አዲሱ የትምህርት ስርዓት የተሻሻለ መጽሐፍን ለተማሪዎች ለማድረስ ታስቦ ያው መጽሐፎች መታተማቸው ይታወቃል። በመንግስት ትምህርት ቤቶች ላሉ ተማሪዎች መንግስት በራሱ በጀት በራሱ አቅም መጽሐፎችን የማዳረሱን ስራ ይሰራል። ነገር ግን በግል ትምህርት ቤቶች ላይ በተወሰነ መልኩ ክፍተቶች እንዳለ ስለመመልከቱ የአዲስ አበባ ከተማ መስተዳደር ትምህርት ቢሮ ባጋራው መረጃ አስታውቋል ማለት ነው። በተለይም የግል የትምህርት ተቋማት ከተማሪዎች ገንዘብ ሰብስበው ከዚያ መጽሐፍ አሳትመው በድጋሚ ለተማሪዎች ተደራሽ ማድረግን እንደ ችግር ወይም ደግሞ እንደ ስራ ስለቆጠሩት ይህንን እየፈጸሙ አይደለም። ሆኖም ግን ያው በመጪዎቹ ቀናት በሚደረጉ የክትትልና የቁጥጥር ስራ ላይ ለእያንዳንዱ መጽሐፍ፣ ለእያንዳንዱ ተማሪ አንዳንድ መጽሐፍ ያልደረሰ ከሆነ የቅጣት እርምጃ እንደሚወሰድ ነው። ቅጣቱም ደግሞ ፍቃድን እስከ መሰረዝ የዘለቀ እንደሆነ በመረጃው ተመላክቷል ማለት ነው። በተለይም ደግሞ ሁሉም ተማሪ እያንዳንዱ ተማሪ አንድ መጽሐፍ ይገባዋል ስንል እናምናለን ሲል ቢሮ አስታውቋል። ማለት ነው። ያው በዚህም ያው የግል ትምህርት ቤት ለእያንዳንዱ ተማሪ አንዳንድ መጽሐፍ ማድረስ እንዳለባቸው ተነስቷል። ስለ ትምህርት ካነሳን አይቀር ግን በትላንትናው ዕለት ደግሞ ያው ለ12ተኛ ክፍል ሀገር አቀፍ ፈተና ውጤት ይፋ መሆኑን ተከትሎ በአማራ ክልል ከፍተኛ ውጤት ያስመዘገቡ በተለይም ከ500 በላይ የሆነ ውጤትን ላስመዘገቡ 452 ተማሪዎች ሽልማት ተበርክቷል። ማለት ነው። የገንዘብ የምስክር ወረቀትና ሌሎችም ሽልማቶችን በትላንትናው ዕለት እንግዲህ እንዲበረታቱ ተከተ ተከታዮቹም ደግሞ የነሱን ፈለግ እንዲከተሉ በማሰብ ሽልማት እንደተበረከተላቸው ተመልክተናል ማለት ነው። ወደ ባህር ማዶ መረጃችን እናልፋለን። ነፂ መግቢያችን ላይ እንዳልሹ እንግዲህ ቻይና በቴክኖሎጂ እና በፈጠራ ስራዎቿ እያስገረመችን ትገኛለች። አሁንም እንግዲህ ጨረቃ ላይ የሚገኘውን አፈር ወደ ኮንስትራክሽን ጡብ ለመቀየር የሚያስችል ቴክኖሎጂዋን ይፋ አድርጋልናለች ማለት ነው። በተለይም ይህንን ደግሞ የሚያደርጉበት መንገድ የፀሐይ ኃይልን በመጠቀም በጨረቃ ላይ የሚገኘውን አፈር ከ1300 ዲግሪ ሴልሺየስ በላይ በሆነ ሙቀት ነው እንግዲህ ለመቀየር መታሰቡን ወደ ጡብ ለመቀየር መታሰቡን የገለጹት ይህም ደግሞ ወደፊት የሰው ልጅ በጨረቃ ላይ ለሚኖረው ቆይታ፣ በዛ ደግሞ ለሚገነቡ የተለያዩ የምርምር ማዕከላትና የመኖሪያ ቦታዎች የመጓጓዣ መንገዶችን ለመስራት ይውላል ተብሎ እንደሚጠበቅ ነው የተገለጸው ማለት ነው። በርካቶችን ሲያስደምም የነበረ ልጥፋችን ነው። ዓለም እኮ አሁን እንደውም የዓለም ሀያላን ሀገራት በቴክኖሎጂ ሆኗል ፉክክራቸው። አይደለም የበላይነታቸውን ለማረጋገጥ ልክ ነው። የተለያዩ አዳዲስ የተራቀቀ የቴክኖሎጂ ውጤቶችን ይፋ እያደረጉ ይገኛሉና አንዷ ሀገር ደግሞ ቻይና ናት። ከብዙ የዓለም ሀያላን ሀገር ጋር በፉክክር ያለች ሀገር ነች። ቴክኖሎጂዋን በዛው ልክ የረቀቀ የመጣች ሀገር ነው። ልክ ነሽ እንጂ እንዳልሽው ነው። በየሳምንቱ እንግዲህ ያው በትንሹ በአንድ መረጃ በምድር ላይ ብሎም ደግሞ በጠፈር ላይ አዳዲስ ግኝቶችን ይዛ ብቅ የምትል ሀገር ናት ማለት ነው። በተለይም ሀገራት በቴክኖሎጂ ብሎ በፈጠራና ምርምር ላይ ያላቸውን አቅም ሲያጎለብቱ ምን መምሰል ይችላሉ ለሚለው ቀዳሚ ማሳያ መሆን የምትችል ሀገር ናት። ወደ መቋጫው መረጃችን እናልፋለን። ያው እንግዲህ በርካቶች ሞቅ ሲላቸው በተለምዶኛ እንደምንለው ወይም ደግሞ መጠጥን ከመጠን በላይ ሲጠቀሙ የሚያወጡት አንዳንድ ባህሪዎች አሉ፣ የተለያዩ ባህሪዎች አሉ። የዚህ ሰው እንግዲህ ለየት ያለ ነው። የተሳፈረበት አውሮፕላን አየር ላይ ከዋለ በኋላ ካልወረድኩኝ እያለ ከፍተኛ የሆነ ግብግብን ሲፈጥር ነበረ። በዚህም እንግዲህ በተለይም የበረራ ሰራተኛ አስተናጋጆች እንዲረጋጋና እንዲቀመጥ በተደጋጋሚ ቢሞክሩም አልሆነም። በዚህም አውሮፕላኑ እንግዲህ ከመዳረሻው ቀድሞ እንዲያርፍ አድርጎታል ማለት ነው። በዚያም ካረፈ በኋላ ወደ ራሱ እስኪመለስ ሰዓታትን ፈሽቶበታል ይህ እንግሊዛዊ ግለሰብ። ሆኖም ግን የአምስት አመት እንግዲህ የእስር ቤት ቆይታ እንደሚጠብቀው መረጃችን አመላክቷል ማለት ነው። ትግስታቸው በዚህ ልክ በጣም ትን የሆነ እንደዚህ አይነት ቅጣም በእርግጥ አውሮፕላን ላይ አሳርፎት ግርምት ነው ሚጨርስ በዚህ ልጥፍ ስር እንግዲህ በጣም በርከት ያሉ አስቂኝ አስተያየቶች እየተሰጡ ነበረ። መኖሪያ ቤቱን አይቶ ይሆናል ያው የደረሰበት የሚፈልገው አካባቢ ከደረሰው መለየት ከተቻለም መኖሪያ ቤት እያሉ ያው አስቂኝ አስተያየቶች የሰጡ አንባቢዎቻችን ነበሩ። መረጃዎቼ እነዚህን ይመስሉ ነበር። አዲስ ቀን ላይ እንገኛለን፣ ተመልካቾች።